ሰላም ጠና ይስጥልኝ የኦሪት ትምህርት ተከታታዮች እንደምናላችሁ እንደምን ሰነበታችሁ? የሥራ ቅዱስ አምላክ ፈቃድ ቢሆን ዛሬ የምንማረው የኦሪት ትምህርት ክፍል ስለ ታሪክ ይሆናል። እንግዲህ እንደሚታወቀው ብዙ መጽሐፍቶችን <situación> ተመልክተናል እንዴት እንደተጻፉና ማን ማን እንደጻፋቸው ተመልክተናል። ነገር ግን እነዚህን መጽሐፍቶች እነዚህን መጽሐፍቶች ታሪክ የምናየው በሁለት አይነት መንገድ ነው። አንደኛው ይህ ታሪክ ከመፈጸሙ በፊት ታሪክ መኖሩንና እንዲሁም ደግሞ ነገሮች ከተፈጠሩ ወይም ከሆኑ በኋላ በዘጋቢዎች ወይም በዚያን ዘመን በነበሩ ሰዎች ስለሆነው ስለተፈጠረው ነገር የሚተርኩ ወይም የሚነግሩን ማለት ነው ማለት ነው። ለሚታወቀው በአይሁድ ሀያ አራት አይነት ቅዱሳት መጽሐፍት አሉ። እነዚህም በአጭር ቃል ታናህ ወይም በአማርኛ ቋንቋ ብሉይ ኪዳን በመባል ይታወቃሉ። እነዚህ መጽሐፍቶች ከዘፍጥረት ጀምረን እስከ መጨረሻው የሚልክያስ መጽሐፍ ድረስ በምንመለከትበት ጊዜ ነገሮች እንዴት እንደሆኑና የሰው ልጆች ነፃ ምርጫቸውን ተጠቅመው ነገሮችን እንዴት እንደሰሯቸው ይነማን ነው። ይህ ማለት የሰው ልጆች ነፃ ምርጫቸውን ተጠቅመው ፈጠሯቸው ወይም የሰራቸው ነገሮች በሙሉ እንዴት ብለው ወደ ውጤት እንደመጡና በመጥፎም ሆነ በመልካም ነገር እንደተከሰቱ ውጤታቸውን ያሳየናል ማለት ነው። ይህ ማለት እነዚህ ታሪኮች የተጻፉት የሰው ልጆች ነጻ ምርጫቸውን ከተጠቀሙ በኋላ መጥፎ የመረጠው ያው በመጥፎ ነገር ተጽፎ እናገኛለን፣ ጥሩ የመረጠው ደግሞ በጥሩ ነገር ተጽፎ እናገኛለን ማለት ነው። እንግዲህ የሰው ልጆች ነጻ ምርጫ ምን ያህል ውጤት እንዳለው ያሳየናል ማለት ነው። ከዚያ በተጨማሪ ደግሞ እነዚህ የታናህ መጽሐፍት የዓለም አስቀድሞ ከመፈጠሩ በፊት ወይም ነገሮች ከመሆናቸው በፊት አስቀድሞ በሁለት ነገሮች ወይም በጣም በብዙ አይነት አማራጮች የተጻፉ እና አስቀድመው የተወሰኑ ነገሮች ስለሆኑ መጨረሻ ላይ የምናየው የሰው ልጆች እነዚያ በተዘጋጁት መንገዶች ሂደዋል ወይስ አለዱም የሚለው ይጻፋል ማለት ነው። ይህ ማለት አንድ የሚሮጥ ሰው ሜዳ የተዘጋጀለት አለ እንግዲህ። በሜዳዎች ደግሞ የተለያዩ የመሮጫ መንገዶች አሉ። በእነዚያ መንገዶች እያንዳንዱ ይሮጣ ነው። በእርግጥ ይሄ የሩጫ ነገር ለምሳሌ ባይሆንም፣ ምክንያቱም እያንዳንዱ ሰው የሚሮጠው አንዱን ለሌላው ሰው ለመብለጥ ሳይሆን ሁሉም ሰው የተለያየ ኃይል ስላለው ሁለት ሰዎች ሩጠው አንዱ ሰው ቢያሸንፍ ያ ሰው እንዳሸነፈ አይቆጠርም ማለት ነው። ምክንያቱም ለዚያ ሰው ያሰው ያለው ኃይል ለዚኛው የለውም ና ስለዚህ ይህ ምሳሌ አድርገን አንከተለውም ወይም አንሄድበትም ማለት ነው። ምክንያቱም እያንዳንዱ ሰው ለራሱ የተሰጠው ኃይል ስላለ ራሱ ከራሱ ጋር ነው የሚሮጠው እንጂ ከሌላ ሰው ጋር አይሮጥም። ምክንያቱም ሁሉም ሰው ተመሳሳይ ስላልሆነ ማለት ነው። ስለዚህ ይሄም ራሱ ስፖርት የሚባለው ራሱ ለብቻ ወደፊት የምናሄድበት ነው። ከዚህ ከመሳሪያችን ጋር አብሮ አይደል ማለት ነው። ሆኖም ግን እነዚህ ታሪኮች አስቀድመው የተጻፉ ሰሆነ ነገር ግን ማን በዚህ መንገድ ይሄዳል? ማን በዚህ መንገድ አይሄድም? የሚለው አልተጻፈም ማለት ነው። ያን እኛ የምንወስነው እኛ በራሳችን ነፃ መጫን ማለት ነው። ነገር ግን እነዚህ ነገሮች አስቀድመው ተጽፈዋል ወይም ሆኗል ማለት ነው። ግን እኔ በዚህ መንገድ ልሩጥ ወይም አንተ ወይም አንቺ በዚህ መንገድ ልሩጥ፣ ግን የምንወስነው እኛን ማለት ነው። ከወሰነ በኋላ ይታና እገሌ በዚህ መንገድ ሩጧል፣ እገሌት በዚህ መንገድ ሂዳለች ተብሎ ይጻፋል ማለት ነው እንጂ ነገሮች አስቀድሞ እየተዘጋጁ ማለት ናቸው። ስለዚህ የአይሁድን ታሪክ ራሱ ዛሬ ነቢያቶች የሉንም፣ ግን ነቢያቶች ከማለፋቸው በፊት ይህንን መጽሐፍ በአራት ክፍል አድርገው አዘጋጅተው ጽፎልን ማለት ነው። እንግዲህም ገና ዛሬም ትናንትም ወደፊትም ገና የሚኖት ነገሮች በሙሉ አስቀድመው የተጻፉ እና የተዘጋጁ ስለሆነ ማን በዚህ መንገድ ሄደ፣ ማን በዚህ መንገድ አልሄደ አለ ተብሎ ይጻፋል ማለት ነው። እንግዲህ በታሪክ በአይሁድ ታሪክ የሚባለው አስቀድሞ የተዘጋጀ ስለሆነ፣ ስለዚህ የትኛው ሰው ወይም የትኛዋ ሴት በዚህ መንገድ ሂደዋል ተብሎ ነው የሚጻፍ ማለት ነው። በሌሎቹ ዓለም ታሪክ ያተዘጋግብ ደግሞ ያ ነገር ከተወሰነ በኋላ ታሪኩ እንደ ታሪኩ ነው ይጻፋል ማለት ከሆነ በኋላ የኛው ደግሞ ሳይሆን የሚጻፍ ነው ገና ሳይሆን የተዘጋጀ ነው። ሌሎቹ ዓለም ታሪክ ደግሞ ከሆነ በኋላ ነው። ልዩነቱ የነማ ነው? ያው ሰማይና መሬት ነው። ስለዚህ እነዚህ ታሪኮች የእንግዲህ የተጻፉት በሁለት አይነት መንገድ ነው። የአይውድ የቅዱሳት መጻሕፍት የተጻፉት አስቀድሞ ነገሮች እንደሚሆኑ አስቀድሞ ታሪኩ በሙሉ ስለተጻፈ ያ ታሪክ የሚነበበው ያ ሰውዬ ከሄደ በኋላ ነው። በሌሎቹ ያለ መዝገቦች ደግሞ ነገሮች የሚጻፉት ያ ነገር ከሆነ በኋላ እገሌን አድርጓል፣ ይሄኛው ያደረገ ተብሎ ታሪክ ሆኖ እንደ ታሪክ ያለፈው ነው ይተረከማ ነው። ወዲህ ደግሞ ያለፈ ሳይሆን ወደፊት ገና የሚሆነው በሙሉ አስቀድሞ የተጻፈው ስለሆነ የታሪኩ አተራክ ልዩነቱ ይሄን ይመስላል። ነው እንግዲህ ባጭሩ ለዛሬ ያዘጋጀ ነው የታሪክ ትምህርት ባጭሩ ይመስላል። በሚቀጥለው በተለያዩ የወርት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። በሩካዶና ይለላም አሜን፣ ራሜን